ከአስር ወር በፊት ቤት አትግዙ ብያችሁ ነበር። ዶንት ባይ ሃውስ እቤት እንዳገዙ እቤት ማን ገዛ? ፐብሊክ ምድረ ቤት መጣ። ይሄ በኢትዮጵያ ኢኮኖሚ ሜቢ በጣም ትልቅ እድል ያለን ሰዓት። ከዛም በኋላ ደግሞ የሪልስቴቶች ጉድ የሚል ቪዲዮ ላይ አራት ዋና ዋና የዚህን ሀገር ሪልስቴት ችግሮች እንደገናም ደግሞ ለምን መግዛት እንደሌለብን ነገር ያችሁ ነበር። ከነዚህም ውስጥ አንዱና ዋነኛው የነበረው ችግር ከዶላር ጋር የተገናኙ ጉዳዮች ናቸው። ክፍያው ይፈጸመ የነበረው ሙሉ በሙሉ በዶላር ነው። ያ ማለት ዳውን ፔይመንት እንኳን ከፍለን እንቀላቀል ብንል ወይም ደግሞ ዳውን ፔይመንት እንኳን ገብተን ቤት እንግዛ ብንል ከዛ በኋላ የቀረውን ገንዘብ በዶላር ተተምኖ የሚመጣልን የኢትዮጵያ ብር ነበር የምንከፍለው። ያ ማለት ደግሞ ኦሬዲ ዳውን ፔመንቱን ከፍሎ የነበረ ሰው ዶላር ቢጨምርና ፍሎትድ ቢሆን ኦሬዲ ዳውን ፔመንት የከፈለ ሰው ትልቅ ችግር ውስጥ ይገባል ማለት ነው። ያ ማለት በሰዓቱ የነበረው የዶላር ምንዛሬ 56፣ 57 አካባቢ ነበር። አሁን ላይ እንደምታውቁት ዶላር 125፣ 130 አካባቢ ነው ያለው። ስለዚህ ያን ጊዜ ከፍሎ የነበረ ሰውና 9 ሚሊዮን ብር ይቀርበት የነበረ ሰው አሁን ላይ 18 ሚሊዮን ብር አካባቢ ይቀርበታል ማለት ነው። ሰው በዛ ሰዓት ያንን እንዳትገዙ አርብ ለት ተናግሬ ሰኞ ለት ዶላር ፍሎት ተደረገና ከእጥፍ በላይ ጨመረ። ዶላር እንግዲህ ከ58 ብር ወደ 76 ብር ገብቷል። ያኔም እንግዲህ በዛው ሰዓት ላይ ቪዲዮ ሰርቼላችሁ ነበር። ሶ ያ ሁሉ ጊዜ ቤት መግዛት እንደሌለባችሁና ሪልስቴት ውስጥ መግባት እንደሌለባችሁ ከነገርኳችሁ መቼ ደግሞ መግዛት እንዳለባችሁና መቼ በዝገዙ አሪፍ ሊሆን እንደሚችል ካልተናገርኩኝ ልክ የሚሆን አይመስለኝም። ሶ አሁን ዲስክሌመር ማስቀመጥ ይኖርብኛል። ይሄ ቪዲዮ የትኛውንም ሪልስቴት አታክ ለማድረግ አይደለም የተሰራው። እንደገናም ደግሞ እኔ ለኢኮኖሚ ካለኝ ቅርበት አንጻር፣ እንዲሁም ደግሞ ሁለተኛ ማስተር ሴን በፎሬን ኢንቨስትመንት እንደመስራቴ ከዛም ባሻገር ጀስት መሬት ላይ ያለውን ነገር በመረዳት ያለኝን የራሴ መረዳት ለማስቀመጥ እንጂ ለማናችሁም ፋይናንሽል አድቫይዝ ወይም ደግሞ አሁን ከዚህ በኋላ የማወራቸው ነገሮች ተቀብላችሁ መተግበር አለባችሁ ማለት አደለ። በኢኮኖሚክስ ምንም እንኳን መቶ ፐርሰንት አንድ ነገር በእርግጠኝነት ስለ አንድ ሀገር ኢኮኖሚ መናገር ባይቻልም፣ አሁን ላይ ካለው የሀገር ውስጥና ከሀገር ውጭ ያለውን የኢኮኖሚክ ሲትዌሽን በመረዳት ጠለቅ ባለ መልኩ አሁን ላይ እጃችን ላይ ገንዘብ ካለ ገንዘብ ካለ ማለት ካሽ የሆነ ሊኩዊድ ካሽ እጃችን ላይ ካለ ለምን ወደ አሴት መኪና፣ ቤት፣ ምናምናም መቀየር አለብን በዚህ ሰዓት ላይ የሚለውን ጠለቅ ባለ መልኩ አሳያቸዋለሁ። ከዛም ባሻገር ግን አሁን ላይ አሴቶች መያዝ አለብን ስንል ዝም ብለን በደፈናው ቤት መግዛት አለብን ወይም መኪና መግዛት አለብን ማለት ሳይሆን ከዛም ባሻገር ደግሞ እኔ አሁን ያሉኝን ስጋቶችም የማጋራቸው ይሆናል። አንድ አዲስ አይፎን 16 ፕሮማክስ አሁን ባለው ዋጋ እስከ 1299 1300 ዶላር አካባቢ ይሸጣል። ይሄ የአይፎን ዋጋ አሜሪካን ብትሄዱ፣ ሌላም ሀገር ብትሄዱ፣ ኢትዮጵያ ውስጥ የምትመጡ ተመሳሳይ ዋጋ ነው ያለው። እንደውም ምናልባት በዋጋ ብቻ ከወሰድ ነው ኢትዮጵያ ውስጥ ያለው ምናልባት ሊወደድ ይችላል። ታክስ ትራንስፖርቴሽን፣ ከዛ ገዝቶ ነው የሚያመጡት ስለዚህ ነጋዴዎችን ማትረፍ ሊፈልጉ ይችላል። አንድ ፕሮዳክት በአንድ አይነት ዋጋ እኛም ሀገር ሌላ ሀገር ይቀመጣል ማለት ነው። ሶ ለኮምፓሪዝን ያክል አሜሪካና ኢትዮጵያን እንኳን ብትወስዱ አሜሪካ ውስጥ አቬሬጅ የሆኑ ደሞዝ በ224 ከ4200 እስከ 5000 ዶላር አካባቢ ነው። ቦር የኢትዮጵያን ደግሞ በአንጻሩ ስናየው ከ7300 ብር ድረስ ነው አማካይ የሰዎች ደሞዝ ማለት ነው። ሶ ይህንን እንኳ የምትመለከቱና ያለንን ሳለሪ ወይም አቬሬጅ የሆነ ኢንካማችን እና የአሜሪካን ከወሰዳችሁ በኋላ ያሉ ፕሮዳክቶችን ደግሞ ስትመለከቱ ለምሳሌ አይፎን እንደነገርኳችሁ ማለት ነው ኦልሞስት እኛ አፎርድ ልናደርገው የማንችለው አይነት ፕራይስ ታግ ነው ይዞ የሚመጣው ምክንያቱም ካለን ኢንካም አንጻር ማለት ነው። ነገር ግን ስፔሻሊ ከተሞች አካባቢ ላይ ካስተዋላችሁ ሰዎች ይህን ስልክ ይይዛሉ። ይህን ስልክ ብቻ ሳይሆን በጣም ውድ ሊባሉ የሚችሉ ብዙ ስልኮችን ይይዛሉ። ሰዎች ሁሉም ሰው ይይዛል ማለት አይደለም። በጣም ብዙ ግን የያዙ ሰዎችን ታውቃላችሁ። ለምሳሌ እናንተ እንኳን አሁን በዚህ ሰዓት አይፎን የያዘ ሰው ወይም ሳምሰንግ ሆኖ ከፍ ያሉት ስልኮች የያዘ ሰው አስቡ ብላችሁ ብዙ ሰው ልትጠሩልኝ ትችላላችሁ። ሎካሊ የሚመረቱ ጉዶችን አይደለም የምናወዳድረው። ሎካሊ የሚመረቱ ጉዶች ለምሳሌ ምግብ፣ እንጀራ፣ ቲማቲም፣ ሽንኩርት ምናምን አብዛኛው እዚሁ በዚሁ ስለሆኑ ዋጋቸው በጣም ርካሽ ነው የሚሆነው በዶላር ቀይሩት ምናልባት ማወዳደር አይቻልም ያንን ነገር ግን እንደዚህ አይነት ኢንተርናሽናሊ ዋጋቸው ተመሳሳይ የሆነ እንደውም ምናልባት እኛ አገር ቢመጡ ኢምፖርት ሲደረጉ ሊወደዱ የሚችሉ እቃዎችን እንኳን ሰዎች ይገዛሉ። ስለዚህ የመጀመሪያው ከመቼውም ጊዜ በላይ አሁን ላይ እቃዎችን ቶሎ ብለን ብንገዛ ወይም ቤት ብንገዛ ጥሩ የሚሆንበት የመጀመሪያ ፖይንት ሳላሪ ቱ ስፔንዲንግ ሬሾ ልንለው እንችላለን። የምናገኘው ገቢ ከምናወጣው ወጪ አንጻር ያለ ሬሾ ማለት ነው። ሪሌቲቭሊ ምናልባት በደንብ አይጠና ያው እኛ አገር ብዙ ዳታዎች የሉንም እንጂ ሂስቶሪካሊ አሪፍ ምንለው ሰዓት ላይ ሊሆን ይችላል ያለ ነው። የነገርኳችሁን የአይፎን ወይም የሳምሰንግ ፕሮዳክት እንውሰድ እንጂ ሌሎችም ነገሮች ላይ ኢምፖርት የሚደረጉ ነገሮች ላይ ብትወስዱ ተመሳሳይ ዋጋ ለእኛም ሀገር፣ እንደገና እዛው ላሉትም ሰዎች ይቀርባል። እኛ አገር ያሉ ሰዎች ግን እየገዛ ነው ከሆነ አሁን ላይ ያለን ሳለሪ ስፔንድ ከማድረጋችን አንጻር አሪፍ እየሆነ ነው ማለት ነው። በሬሾ አንጻር ሰው እንደምታውቁት ከኮንስትራክሽን ጋር የተያያዙ አብዛኛው ነገሮች በሙሉ ማለት በሚቻል ደረጃ ኢምፖርት ነው የሚደረጉት። ምናልባት ከሲሚንቶ ምናም ምናም በስተቀር ስቲል፣ ሲሚንቶ ኢንዱስትሪ ውስጥ አብዛኛው ኬሚካሎች ኢምፖርት የሚደረጉ ናቸው። ስለዚህ በአንድም መንገድ ይሁም በሌላ አብዛኛው ኮንስትራክሽን ውስጥ ሪሌትድ የሆኑ ነገሮች ኢምፖርት የሚደረጉ ነገሮች ናቸው። ያ ደግሞ ቅድሙ እንደነገርኳችሁ ኤግዛምፕል ይስደናል ማለት ነው። ምናልባት አስተውላችሁ ከሆነ የሪል እስቴቶች ማስታወቂያ ከትንሽ ወራት በፊት ከነበረው በጣም እየቀነሰ መጥቷል። አሁን እንደ በፊቱ በጣም ብዙ ማስታወቂያዎችን አናገኝም። ብዙ ጊዜ ደግሞ ፕሮሞሽን እየቀነሰ የሚመጣ ከሆነ ሁለት ምክንያቶች ናቸው ሊሆኑ የሚችሉት። የመጀመሪያው ሪልስቴቶቹ በፊት ከሚያተርፉት ከነበረው ፕሮፊታቸው ማለት ነው ከትርፋቸው በጣም ዝቅ ያለ ትርፍ እያገኙ ይሆናል አሁን በካሬ ማለት ነው። ስለዚህ ምናልባት በፊት በካሬ እስከ አስር ሺ አስራ አምስት ሺ ያተርፉ ከነበረ አሁን ላይ ሶስት ሺና አራት ሺ ከሆነ እያተረፉ ያሉት ያን ያህል ቶሎ ቶሎ መሸጡን ላይፈልጉት ይችላሉ። ትንሽ ያዛርገውት ኢኮኖሚው ወደድ ሲል መልሰው ለመሸጥ ማለት ነው። አንደኛውና ዋነኛው ምክንያት ይሄ ነው። ማስታወቂያውን ጋብ ያደረጉትና ከጊዜ በኋላ ደግሞ መልሰው ወደ ሽያጭ በጣም ወደ ማስተዋወቅ ሊገቡ ይችላሉ። ሁለተኛውና ደግሞ ማስታወቂያ በጣም የሚቀንስበት አንደኛው ምክንያት በጣም ብዙ ተፎካካሪዎች ወደ ገቢያው ሲገቡ ፕራይስ እየወረደ ይመጣል። ስለዚህ ያላቸው ፕራይስ በጣም እየወረደ በመጣ ቁጥር፣ ተወዳዳሪዎች በገቡባቸው ቁጥር፣ ዋጋቸው ዝቅ እያለ በመጣ ቁጥር አብዛኛውን ነገር ማስተዋወቅ ላይ ይፈለግ ይችላል ማለት ነው። ሰዎች በምርጫቸው እየመረጡ መግዛትን ይጀምራሉ። ምክንያቱም ኮምፔቲሽኑ በጣም ከበዛ ያን ያህል ፕሮሞሽን ላያስፈልገው ይችላል። ዋጋ ኦልሬዲ ዝቅ ያለ ነው። እዚህም ብትሄዱ፣ እዛም ብትሄዱ፣ እዛም ብትሄዱ ኦልሞስት ተቀራራቢ አይነት ዋጋ የሚሰጧችው ከሆነ ያን ያህል ፕሮሞሽን ላይ አግሬሲቭ መሆኑ ላይጠቅም ይችላል። ይሄ እንግዲህ ከመጀመሪያው ረጠብ ጋር የሚያያዝ ነው ማለት ነው። ያን ያህል ፕሮፊታብል ካልሆኑ ዝም ብሎ ማስተዋወቁ ፖይንት የለውም። እዚህም ብገዙ፣ እዛም ብገዙ ተመሳሳይ የሚሆን ከሆነ ያን ያህል ማስታወቂያ ውስጥ ኢንጌጅድ መሆኑ እነሱን አትራፊ ያረጋቸው ወይም በፊት ኢንተርቴን ሲያረጉት የነበረውን ትርፍ አሁን ላይ ላይሰጣቸው ይችላል። ይሄ ደግሞ ለኛ ለመግዛት የተሻለ ፖይንት ኦፍ ቪው ሊሰጠን ይችላል ማለት ነው። ሌላኛው ግን በጣም መረዳት ያለብን ነገር ኢንተርናሽናል ኢኮኖሚው በምን አይነት መንገድ እየተንቀሳቀሰ ነው ያለው የሚለውን ማየት ግዴታችን ነው። ወደድንም ጠላንም ኢትዮጵያ ውስጥ እስከሆነ ያለነው፣ አፍሪካ ውስጥ እስከሆነ ያለነው፣ ኢንፋክት አብዛኛው የዓለም ሀገር ውስጥ እስከሆነ ያለ ነው እና የኛ ከረንሲ ደግሞ ያን ያህል ፓወርፉል ካልሆነ ኢንተርናሽናል ገበያው ላይ ያን ያህል ለውጥ ማያመጣ ከሆነ እንደገና ደግሞ እዚሁ ፕሮዳክታችን በምናመርታቸው ነገሮች የማንጠቀም አይነት ሰዎች እስከሆነ ድረስ ወደድንም ጠላንም የኢንተርናሽናል ኢኮኖሚው እኛ ላይ ኢፌክት ይኖረዋል። እዚህ ነጥብ ላይ ምንም እንኳን በጣም ብዙ ነገር መናገር ብችልም ጀስት ሁለቱን ነገሮች ብቻ ልንገራችሁ። ያ ማለት በፊት ያልነበረ አሁን ግን እኛን ኢምፓክት ሊያደረጉን የሚችል ነገሮች ማለት ነው። የመጀመሪያው ታስታውሱ እንደሆን ዶላር ፍሎት በሚሆንበት ሰዓት ላይ በጣም ብዙ ሰዎች ግራ ተጋብተን ነበር። እኔም እጃቸው ላይ ካሽ ያዙ ሰዎች እጄ ላይ ያለው ካሽ ምናልባት ዶላሩ የሚለቀቅ ከሆነ እቃዎች ይወደዱብናል። ስለዚህ እቃዎች የሚወደዱ ከሆነ ካሽን ይዤው ከመቀመጥ እጄ ላይ ብሩ ይቀልጣል። ስለዚህ የሆን ነገር ላይ ገልብጨው ዶላር ሲጨምር አብሬ እጨምራለሁ ብለን አስበን ነበር። ያው ክሊርሊ የሚታወቅ ነገር ስላልሆነ ከዚህም በፊት ተደርጎ የማያውቅ ነገር ስለሆነ እኛ ሀገር ላይ ብዙዎቻችን ግራ ገብቶን ነበር። ምናልባት ብዙዎቻችሁም ግራ ገብቷችሁ። ነገር ግን ካስተዋላችሁ ምንም የጨመረ ነገር የለም። እንደውም ትላልቅ የምትሏቸው ኢንቨስትመንቶች መኪና፣ ቤት፣ ምናም ምናምን ነገሮች ላይ ትንሽ የዋጋ ቅናሾችን አስተውለናል። በአዲስ አበባ የከተማ መሬት ዋጋ በከፍተኛ ደረጃ እየቀነሰ እንደሚገኝ አውቀናል። ያንን የፈጠረው ምንድን ነው? ዶላሩ ፍሎትድ በሚሆንበት ሰዓት ላይ በፊት ዶላር በጣም እጥረት ነበረ። ነገሮች መንቀሳቀስ አይችሉም። ካሽ ፍሎ ከሌለ ቢዝነስ መንቀሳቀስ አይችሉም። ካሽ ፍሎ ነው ገንዘብ የሚያመጣው። ስራዎች ሊሰሩ የሚችሉት ካሹ ፍሎ ሲያደርግ ነው። ምንም ተጨማሪ ትርፍ ባይኖር እንኳን ያለው ብር ለምሳሌ መቶ ሚሊዮን ብር ከሆነ ያ መቶ ሚሊዮን ብር ዝም ብሎ መንቀሳቀሱ በራሱ ስራዎች እንዲሰሩ ያደርጋል። ስለዚህ እነዛ ነገሮች ፊክስድ እየሆኑ ሲመጡ ሎካሊ የነበረው እንቅስቃሴ ትንሽ የዋጋ ነገሮች መረጋጋት ችለዋል። ፍሎቴሽን የተለየ ነገር አይፈጥርም። የተለየ ነገር ማለት የዋጋ ጭማሪ ወይም የዋጋ ቅናሽ ምናምን የሚፈጠር ነገር የለም። ጀስት የሚያደርገው ነገር ምንድን ነው? ያንን እቃ ትክክለኛ ወደ ሆነው ዋጋው ያመጣዋል ማለት ነው። ትክክለኛ የሆነው ዋጋ የሚመጣው ሰዎች ይሄ እቃ ይሄን ያልብር ነው ስላሉ አይደለም። ትክክለኛ ዋጋ የሚወጣው በኢኮኖሚክስ ሰፕላይና ዲማንዱ በደንብ ባላንስ አድርጎ ሁለቱ ኢንተርሴክት የሚያደርግበት ያቺ ፖይንት ላይ ነው የአንድ እቃ ወይም ፕሮዳክት ፕራይሱ የሚሆነው ማለት ነው። ስለዚህ ፍሎት ሲደረግ አንድ ከረንሲ ሌላ የተለየ ነገር ሳይሆን የሚሆነው ያቺ ከረንሲ ትክክለኛ ዋጋዋ የሚገባት ዋጋ ላይ ሄዳ ቁጭ ትላለች። ሶ በራሱ ፍሎቴሽን ምንም ዋጋ ጭማሪንም ዋጋ ቅናሽንም አይፈጥርም ማለት ነው ምርቶች ላይ። ነገር ግን ያ በመሆኑ ምክንያት ሰፕላይና ዲማንድ በሚመጣጠንበት ሰዓት የዛ ኮሞዲቲ ወይም ደግሞ የዛ ከረንሲ ፈላጊዎችና ዲማንድ ሰፕላየሮችና ዲማንድ የሚያደረጉ ሰዎች ማለት ነው ሲመጣጠኑ፣ ግን እንቅስቃሴዎች እንዲፋጠኑ እንዲሳለጡ ያደርጋል ማለት ነው። ግን አሁን ማስተዋል ያለብን ከፍሎቴሽን በኋላ አሁን ከፍሎቴሽን በኋላ ያለ ነው ከፍሎቴሽን በኋላ ምን ምን ነገሮች ሊስተዋሉ ይችላሉ የሚለውን በደንብ እንመልከት። አስተውላችሁ እንደሆነ አላውቅም። ለምሳሌ የቪትስ ዋጋ የዛሬ ዓመት የነበረው ዋጋና አሁን ያለው ዋጋ አንድ አይደለም። ሌሎችም ኤሌክትሪክ መኪኖቹን በሏቸው፣ እንደዚሁም ያሉ መኪኖች ላይ ማለት ነው። ከዛም በተረፈ ደግሞ ሪስቴትም ላይ ብትመለከቱ በፊት የነበረው ዋጋና አሁን ያለው ዋጋ አንድ አይደለም፣ በብዙ ቀንሰዋል። አሁን እንግዲህ አንድ ጊዜ ከረንሲው ፍሎት ከተደረገ በኋላ ትክክለኛው ዋጋ ላይ ወይም ሪል ፕራይሱ ላይ ከመጣ በኋላ ግን ምን ምን ነገሮችን ነው ማስተዋል ያለብን ፍሎት ከተደረገም በኋላ ፕራይሱ ወደ ላይ መሄድ ካላ ቆመ ፍሎቴሽን ዋነኛ ኤሙ ምንድነው ትክክለኛ ዋጋ ላይ ማምጣት ነው ካልን ከብላክ ማርኬቱ ጋር እኩል ይሆናል ማለት ነው አደለ ነገር ግን አሁንም ብላክ ማርኬቱ ላይ ያለው ዋጋና ሬጉሌተድ የሆነው ባንክ ላይ ያለው ዋጋ ስቲል ተቀራራቢ እየሆነ ካልመጣ ምን እየሆነ ይመጣል ማለት ነው። ስቲል ፍሎትድ የሆነውን ፕራይስ እየጨመረ መሄዱ አይቀርም። ይሄ ደግሞ በጣም በጣም በጣም አደጋ አለው። የፕሮዳክቶችንም ዋጋ ሊጨምር ይችላል። ለምን ካልን ሁለት ነጥቦችን ብቻ ላሳያል። አሁን እንግዲህ ከፍሎቴሽኑም በኋላ ዶላሩ እየጨመረ ከሆነ የሚሄደው ፕሮዳክት የሚሸጡ ሰዎችም አብረው ዋጋ እየጨመሩ መሄዳቸው አይቀርም። መጀመሪያ ላይ ትክክለኛ ዋጋ ላይ ስለሆነ ሄደው የሚቀመጠው ምንም መጨመር ላይ ያስፈልግ ይችላል። አሁን ላይ ግን ትክክለኛውም ዋጋ አብሮ እየጨመረ የሚሄድ ከሆነ ፍሎትድ ስለሚሆን ከብላክ ማርኬቱን ቼዝ ለማድረግ አብሮ ወደ ላይ ወደ ላይ የሄደ የሚሄድ ከሆነ የፕሮዳክቶች ዋጋ ፍሎቴሽን ላይ ያላየነውን ጭማሪ አሁን ግን ማየት ልንጀምር እንችላለን። ይሄ እንግዲህ ከዚህ በፊት ናይጄሪያም ላይ ግብፅም ላይ የታየ ነገር ነው። ከዚህም በላይ ግን የሚያስፈራው ነገር ምንድን ነው? ፊክስድ የነበረ ከረንሲ ወይም ኤክስቼንጅ ሬት ፊክስድ ከነበረ ምንም አይነት የፕራይስ እንቅስቃሴ ላይኖር ይችላል፣ ኮንትሮል ስለሚሆን ማለት ነው። አሁን ላይ ግን ፍሎትድ መሆኑ በጣም የሚያስፈራበት ምክንያት ምንድን ነው? የእቃዎቹ ዋጋ መጨመራቸው ብቻ ሳይሆን የሚከለክለውም ሰው የለም ዛሬ 150 ብር የነበረ ዶላር ነገ ጧት ስነሳ 200 ሊሆን ይችላል። ከነጎዳት ስነሳ 400 ሊሆን ይችላል። ሺህ ቤት እንደዚህ ሊገባ ይችላል። ናይጄሪያ ውስጥ የታየው ልክ እንደዚህ አይነት ግሮዝ ነው። አሁን ይሄንን ካልን እንግዲህ ከፍሎቴሽን በኋላ የዶላር ጭማሪው እየጨመረ ነው ወይ የሄደው፣ ፍሎት ከተደረገ በኋላ ባይ ዲፎልት ዶላር እየጨመረ ነው እየቀነሰ ነው የሚለውን እዚህ ቻርት ላይ መመልከት እንችላለን። እንደምታዩት እንግዲህ ከጊዜ ወደ ጊዜ አሁን ላይ ረዥም ጊዜ ስታግናንት ነበረ፣ አሁን ላይ ግን መጨመርን እያሳየ ነው ያለው። ሶ ይሄ ደግሞ አሁን የነገርኳችሁን አይነት ኢምፕሊኬሽን ሊሰጠን ይችላል። ስለዚህ የዋጋዎች የእቃዎች ዋጋ እየጨመረ ሊሄድ ይችላል ማለት ነው። ካሁን በኋላ ኢንተርናሽናል ኢኮኖሚ ማስተዋል አለበት ስንል ደግሞ ሁለተኛው ነጥብ ምንድን ነው? የዓለም የገበያ ዋር ወይም ጦርነት ልንለው እንችላለን ትሬድ ዋርስ ነው። መቼም ይህንን ያልሰማ ሰው የለም ኢኮኖሚክስን የሚወድ ሰው ሆኖ ወይም ደግሞ ወደንም ጠላንም ኢኮኖሚክስ እኛንም ስለሚነካም ማለት ነው። አሁን ላይ ያለውን የቻይናና የአሜሪካን የትሬድ ዋር የኢኮኖሚ ዋር ያላስተዋለ ሰው የለም። አሜሪካና ቻይና እንግዲህ በጣም በጣም ከፍተኛ የሆነ የታሪፍ ዋር ላይ ነው ያሉት። ከባዱ ነገር ስለ እነሱ ኤክስፕሌን ለማድረግ ፈልጌ ሳይሆን ጀስት ስለእኛ ብቻ እናወራና ከዚህ ትሬድ ዋር ቻይና ብትጠቀም እኛ ላይ ምን ይፈጠራል? ከዚህ ትሬድ ዋርስ አሜሪካ ብትጠቀም እኛ ላይ ምን ይፈጠራል? በየትኛውም ሴናሪዮ የወሰዱት አንደኛው ሀገር የሚጎዳ ከሆነ እኛ መጎዳታችን አይቀርም። ምክንያቱም እኛ ፕሮዲሰር ሀገሮች አይደለን። ባይ ዲፎልት አንደኛው ሀገር እዛ ጋር የሚጎዳ ከሆነ ከሌሎቹ ለማግኘት እንጂ የሚሞክረው ትላልቆቹ ጃያንቶች በራሳቸው እርስ በርስ ላይ ጋጫጩ ይችላሉ። ብዙ ሰው አሜሪካ ትጎዳለች በዚህ ቻይና ትጎዳለች በዚህ ይላል፣ ግን አይደለም። በጣም የሚጎዳው ታች ያሉት ሀገሮች ናቸው። እኛም ሀገር የሚባል አባባል አለ አለ ሁልጊዜም ፈረስና አህያ ቢላፉ አህያዋን ቢያሸንፍ ፈረሱን ቢያሸንፍ ምንም ቢሆን በትክክል ሁሌ ግን የሚጎዳው ሳሩ ነው ይባላል መሬቱ። ስለዚህ ከታች ያለ ነው እኛ ከሆነ እንደ ሳሩ እነሱ በሚላፉበት ሳት ላይ መጎዳታችን አይቀርም። ምንም እንኳን አሁን ላይ ቀጥታ ሪፍሌክት ባያደርግም ቻይና ቢያሸንፍም አሜሪካ ቢያሸንፍም ወይም ቻይና ቢጠቀምም አሜሪካ ቢጠቀምም እኛ መጎዳታችን ቪክቲም መሆናችን ግን የማይቀር ነገር ነው። ኢኮኖሚክስ ላይ እንግዲህ ፋክተርስ የሚባሉ ነገሮች አሉ። ኢኮኖሚክ ፋክተሮች ማለት ነው። እንደዚህ አይነት ፋክተሮች በአንድ ጊዜ ሪፍሌክት አያደርጉም ቶሎ የእኛ ኢኮኖሚ ላይ ኢንተርናሽናል ነገር ላይ ቢፈጸምም፣ ቀጥታ ግን እኛ ኢምፓክት ማያደርገን ሊሆን ይችላል። ስለዚህ ወራት ምናልባት ኳርተር ሊፈጅ ይችላል እንጂ ወደ እኛም እየወረደ ስር እየሰደደ መምጣቱ አይቀርም። አሁን ላይ ቀጥታ ላይ ይታይ ይችላል፣ ነገር ግን ከጊዜ በኋላ እዛ በሚፈጠሩት ኢምፓክቶች ማለት ነው እኛ መነካታችን የማይቀር ይሆናል። እንግዲህ እነዚህም ሁሉ ነጥቦች ከነገርኳችሁ በኋላ አሁን ላይ ቤት ብንገዛ አሪፍ ነው ብዬ ጀስት ባደርጋችሁም አንዳንድ ግን ስቲል ያሉኝ ስጋቶች አሉ። እነሱ ስጋቶች ሪፍሌክት አላደርግ ጀስት ኦፖርቹኒቲውን ብቻ እንዲህ አሪፍ ነው የሚለውን ብቻ መናገሩ ልክ ላይሆን ይችላል። ብዙ ነገሮች እንተዋቸውና ጀስት ዋነኛው ስጋት ልንገራችሁ። አሁን ላይ ያለው ስፔሻሊ ኢትዮጵያ ውስጥ ሆነን ንብረት ማፍራትን የሚያስፈራ ነገር እንዲሆን የሚያደርገው የመጀመሪያው ነገር የመንግስት ፖሊሲዎች ናቸው። የመንግስት ፖሊሲ ኢት ካን ቼንጅ ኤኒ ታይም አት ኤኒ ታይም ቲ ነገሮች ሊቀያየሩ ይችላሉ። ምናልባት በየሰፈሮቻችሁ ትላልቅ ቢልዲንጎች ያው ለልማት ተብሎ ሲፈርሱ አይታችሁ ሊሆን ይችላል። ትላልቅ አፓርትመንቶች የፈረሱባቸው ቦታዎች አሉ። እናንተ ደግሞ እንደዚ አይነት ኢንቨስትመንት ውስጥ በምገቡበት ሰዓት ፋይናንሻል ዲሲዥን እንደ መሆኑ መጠን ስፔሻሊ ኦልሬዲ በእጁ ይዞ ያለ ሰው ከሆነ ምንም ማድረግ ላይችል ይችላል። አሁን ላይ ግን ገና ያልገዛችሁ ሰዎች ሆናችሁ እንደዚህ አይነት ነገር ውስጥ መግባት የምታስቡ ሰዎች ከሆናችሁ ምናልባት በእንደዚህ አይነት ነገር ሊጠቃ የማይችል በደንብ የተጠና አሴት ላይ ኢንቨስት ብታደረጉ የተሻለ ነው ማለት ነው። ሶ ሊኩዊድ ካሽ ስላለኝ ቤት ለመግዛት አሪፍ ሲዌሽን ላይ ያለ ነው ብለን ብናስብም እንኳን ሌሎችም አማራጮችን ግን ዞር ዞር ብሎ ማየት ያስፈልጋል ማለት ነው። ካሻችሁን በጣም ሪስኪ የሆነ ነገር ላይ ማስቀመጥ ያን ያህል ላያስደስት ይችላል። ሶ እናንተም እንግዲህ ኮሜንት ላይ ያሳውቁኝ። ባለፈው ደግሞ ፖስት ያደረግኩት አንድ ፖል አለ። አሁን ላይ ኢትዮጵያ ውስጥ መሬት ላይ ባለው ኢንፎርሜሽን ማለት ነው በትክክል የሚያውቁ ሰዎች ኤጀንቶችን ወይም ሻጮችን አይመለከትምና ና ሴልሶችን ከዛ ውጭ ግን ያላቸው ሰዎች በትክክል የምታውቁት በካሬ አሪፍ የምትሉት ዋጋ ያለው ጥሩ ቦታ ላይ ሳይት የያዘ ከዛም በተጨማሪ ደግሞ ቆንጆ የሆነ የባንክ አማራጭ የሚይዝ ጥሩ የሆነ የብድር አማራጭ ሲባል እንግዲህ ኢንተረስት ሬቱንም እንደገና ደግሞ ለምን ያህል ጊዜ ይቆያል የሚለውንም ከዛም በተጨማሪ ደግሞ ውል ውስጥ ምናልባት ዘዴቨሊዝን ዘዲቴል እንደሚባለው ውስብስብ ያልሆነ ዲቴይል ነገር የሌለው የምታውቋቸው ተጨባጭ የሆኑ ልሴቶች ካሉ ኮሜንት ላይ ያሳውቁኝ።